አድርጓል አሁን ለሱ ልትከላከል አትሞክር። ቡቡ ከማንም ጋር ጸብ የለብኝም ከማንም ጋር ደግሞ የምታደርግበት ምክንያት የለም፣ ምክንያቱም ምንም ጥፋት ስለሌለብኝ። መናገር ያለበትን የምትፈልገው ነገር አለ

ያውረኝ ሰውን የወረኛለብ እና ሰላመታ ምን አገባህ? ምን አገባህ? አንተ ምን አገባህ ነው? ለምን የረኝ? ለምን ትደበቃለህ? እናችሁልኝ ሁሉ ሰላም አለው። ፈጣሪ ተመሰገነ። ጉዳይ የጠፋ መመሪያ የሚባለው ዛሬም ጉድ ነው። ምን ይፈጠራል የምለውን ከእናንተ ጋር ሆነን የምናየው የሚሆነው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁላችሁም በትህትና ጠይቃለሁ፣ ሰብስክራይብ እያደረጋችሁ ሁለት ሺ ልንገባ እየሄድን ነው እና ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ሰብስክራይብ አድርጉ በፍቅር እና የዛሬው ቪዲዮ ምን ያሳየናል የምለውን ደግሞ አብረን ነው የምናየው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም። አሁን እንዴት ነው

ምን ምን ምንድን ነው? አትወጣ ከተባልክ እኮ አለመውጣት ነው። የምን ደግሞ አሁን እወጣለሁ ብሎ ለቀኩለት አልገውን እምቢ እኔ አንቺ ሶፋ ደስተኝ ማየት አልችልም ብሎ ራሱ ታሞ ነበር ሰሞኑን። ያው አሁን ተሽሎታል፣ ጓደኞቹም ሊጠይቁ መጥተዋል። እና ያለውን ጨዋታዎችን ከእናንተ ጋራ ሆነን ነው የምናየው። ስከብዱ ፍጻሜ አብራችሁን ቆዩ። ሰብስክራይብ እያደረጋችሁ ላይክ እና ሰባችሁን ኮመንት ላይ ይማር ብላችሁ በድጋሚ ጻፉ እና የዛሬው ምንድን ነው ምን ይወያያሉ ምን ይፈጠራል የምለውን ደግሞ የምናይ ነው የሚሆነው እስከ ፍጻሜ አብራችሁ ቆዩንም ሱሱፋሌ ሆነ ከዛ እኔ አልጋ አንድ አልጋ አዘናለሁ ሳሉ ላይ እንዴ ተደራራቢ ተደራራቢ እናሰራ ይሄ በመሰላል የሚወጣው ሲሆን

ይታላል የሰው ልጅ እንደዚህ ነው ማለት፣ አንተ ብትሆን ሞተ ነበር። እንስሳን እያልክ ነው። እያየ ነው ያለው ከትናንት የተሻለ ነው እና ያው ዛሬ ነቃ ብሎ ይታያል። ብሩክ እንደሚታዩት እ ሳላችሁ በፊትም እናንተም እያያችሁ ነው እና ያለውን ነገር እስቲ እያየን ነው የምንሄደው። ያው ከጓደኞቹ ጋር ነው አንድ ላይ አራቱም ናቸው። እስቲ እስከ ቪዲዮ ፍፃሜ ከቆየም ብዙ ነገር የሚፈጠሩ ነገሮች ይኖራሉ። በጉጉት እንጠብቅ። አሳልፋችሁ ካያችሁ ደግሞ ሙሉ ነገር ላትረዱ ትችላላችሁ። ሁላችሁም እና በትትና ተረጋግታችሁ በማየት የቪዲዮ መጨረሻውን ብታዩ አሪፍ ነው ብዬ አስባሉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ። ይቻላል ሙዚ አውቆ ነው። እየመዘገብኩ ነው። አንድ ቢጎሽ ልዳንነ ኢፖሳው ከዛ ከሚጠጣው ለማንኛውም ሁለታችሁ ታረቁ፣ ስነ ስርዓት ያዙ፣ እንዳትጣሉ። ከሀይሚ ጋር ያለህን ነገር ፍታ። ስንት የነገርኩህ አንተ ግን እንትን አንፈልገው፣ ራሱ ችግር አለበት። በራሱ መንገድ ነው፣ በራሱ መንገድ ነው። ተስማምታችሁ መፍታት ከፈለግ ትፈታለህ ነው እንጂ ምናምን አይወጥም ነው፣ ችግር አለበት። ምን ጥፋት አጥፍቷል? አስሬ ነግሬዋለሁ። ምኑ ነው ጥፋቱ? ጥፋት ነው በቃ። ለምን መታችሁ ሀይሚ? ለምን መጣ? አሁን ሌላ ነገር ውስጥ መግባት ፈልጌ አይደለም፣ ግን ደግሞ የተመታበት የራሱ የሆነ ምክንያት አለ። አሁን ይቅርታ ጠይቅ በቃ። እሱ እኮ ነው ረጋ ብሎ መውራት ይችላል። አንተ ለምንድን ነው አሁን ሌላ ሌላ ነገር ውስጥ የምትገባው? ሌላ ነገር ውስጥ አሁን ሌላ ሰው ልንጠይቅ መተን እኔ ከማንም ጋር ጸብ የለብኝም ከማንም ጋር ደግሞ የምታደርበት ምክንያት የለም። ምክንያቱም ምንም ጥፋት ስለሌለብኝ ጥፋት አይደለም። ሰው ነው ህይወቴ ላይ ገብተህ ሌላ ቢሆን የማታውቀው ብዙ ሊኖር ይችላል በቃ

ምንም ያለቀ ነገር ኖሮ አይደለም፣ ግን እኔ መተው ስለምፈልግ ነው። አሁን አታስጮኸኝ። ስላመመህ እኔ ሌላ ነገር ማውራት አልፈልግም። ገባህ አይደለ? ሁሉንም ነገር የተወኩት ለአንተ ብዬ ነው። ወይም ደግሞ አንተ ስለታመምክ አንተ እኔን ብለህ እዚህ ስለመጣ ነገሮችን ሁሉም ሰው እኔ ላይ ወይ ወይ ወይ፣ ሁሉም ሰው እኔ ላይ በቃ እንደ ማነው አሁን አንቺ ላይ ወይ እያሉ ሁሉም ሰው እኔ ላይ ለመፍረድ ነው የሞከረው እንጂ በእኔ ቦታ ሆኖ ለማየት ሞከረ አንድም ሰው አላየውም እስካሁን ድረስ። ሁሉም እኮ በየራሱ መንገድ ልክ እኮ ነው። አንዴ የተረዳኝ ሰው ቢኖር ፍፄ ብቻ ነው። ሄሎክ እንኳን ራሱ እሺ፣ ችግር የለውም። ሰው እኔ ነገር እኮ መፍታት አለበት ከመቼ ነው እንደዚህ አንተ እሱ ልክ ነው ብለ እያሰብክ እሱ ልክ ነኝ ብሎ እሷ ደግሞ ማወቅ የምትፈልገውን ነገር ላንተ ስለተጠየቀ የማወቅ መብት አላት። እሱን የአንቺን፣ አረ የቡቡን ስለታመንከው አንድ ላይ ለማረግ ነው እንጂ እንደዛ ያልኩት።

ከዚህ ቤት ራሱ ትንሽ ልቆይና ነው ሞቶ፣ ያው ማውጣት ነው። ነገሮችን ወደኋላ ስለተውኩኝ፣ ወደኋላ መተው እና መፍታት አሁን ተነስተህ ሄድክ ሲሻለኝ። ምን እየተናገርኩ ነው ነው ስለሄኖክ ከሆነ እንደዚህ፣ እኔ ስለተፈጠረው ችግር ነው እየጠየቁሻለሁ። በቃ እየተፈጠረው ተፈጥሮ አልተውኩት እኮ እኮ አይደለም፣ መፍታትና መቶ ይለያል። እንደዚህ እ ባያመኝ እንደዚህ ሰላም ላንሆን ነበር ነው። እሱም በወደሽ ይዘሽ ብቻ ችግር የለውም። እናንተ አሁን ነው ሌላ ነገር አይደለም። ሀይሚ በቃ ግቡ፣ ክፍት ነው ግቡ፣ ክፍት ነው

ጉዳይ አይጠፋም። የው መጣ መጣ የው ለጥል ነው መሰለኝ። ፋሚሊ የው ያው መጥተዋል እና አሁንም ልጣሉ ነው፣ እና ከባድ ነው። ፋሚሊ እንዲህ እንትን ማለት በሰላም ነው፣ ግን የማጣው እሱ በሰላም ነው። ተረጋግቶ ማውራት ነበረባቸው፣ እንዲህ ጥል ማስነሳት አልነበረባቸውም። ምን ይፈጠራል የሚለውን ደግሞ እስቲ አሁንም አይተን እንመለስ። ልገ ነው

ያልተጠበቀ ነበር እንዲህ ለጥል ይመጣል። እሱ ግን የታመመውን ብሩክን ለመጠየቅ ነው የመጣው፣ ግን ወደ ጥል ቀየሩት። እንዲህ ማድረግ አልነበረባቸውም። በመረጋጋት ጠይቀው እስኪወጣ መረጋጋት ነበረባቸው ያው የታመመን ሰው ሊጠይቅ ነው እና የመጣው ስለዛ በተረጋገ መንፈስ ማውራት ነበረባቸው ግን ጥል ለማስነሳታቸው ሊከር የለም ብዬ ነው እዚህ ጋር እንትን ምለው እና እሱ ሊጠይቅ ነው እንጂ የመጣው ጥል ለማስነሳት አይደለም እና ከባድ ነው ፋሚሊ እስቲ አሁን ማይተን እንመለስ በቃ ገባህ አፈዳ በጣም አፈዳ አንተ አተርፍም እንዴ

ያውራኝ ሰውን እያወራኝ አለ። ለምን? እና ሰላማታ ምን አገባህ? አንተ ምን ምን ነው? ምን ነው? በቃ እንዲህ ማድረግ አልነበረባቸውም። ሊጠይቅ መጥቶ ያው ሸኝተዋል እሱን በጥል ትንሽ ሊደባደቡ ሞከሩ። ግን ከባድ ነው፣ እንዲህ ማድረግ አልነበረባቸውም። በሰላም አውርቶ በሰላም ጠይቆ እስኪሄድ መረጋገል ነበረባቸው። እና ምንም ማድረግ አይቻልም፣ ከባድ ነው። እንግዲህ እስቲ አሁንም ያለውን ነገር አይተን እንመለስ። ለምን አይረኝ? ለምን ትደበቃለህ? አስቸኛው በእናትህ ና፣ አንተ በእናትህ ና አትምጣብኝ ያለችው ልጅቱ ያው ጉዳይ ጠፈኑ ነው የሚባለው። ያው የሰሞኑ ከባድ ነው እና በህመሙ ምክንያት ሊጠይቅ የመጣው ሰውም ተደባድቦ እየወጣ ነው። ፋምል ምንድን ነው ችግራችሁ? በተረጋጋ መንፈስ ማውራት ነው እንጂ ያለባችሁ። ብሩክን በተረጋጋ አሞክ ነው የተኘከው እና በስርዓቱ ተኝተህ እንትን ሊጠይቅ የመጣውን በስርዓቱ ማስተናገድ ነው እና ያን ብትጣላም እንኳን ይቅርታ እንትን ብላ በስርዓቱ ማውራት ነበረብህ። እና ምንም ማድረግ አይቻልም። ያው እሱ ይሄደዋል እና አሁንም ያለው ነገር አይተን እንመለሰው

እኮ ለጸጥ ቶሏት ግን ፍላጣ፣ እኔ እንዴት ተዋዋለሁ? ነገሮች እየተባባሱ እኮ ነው ያሉት። አይደለም እኮ ሁሌ እንደዚህ አይነት ነገር መፈጠር አለበት። ግን ምናልባት ሊጠይቅህስ ቢሆን፣ ምናልባት ያደረገው ጸጽቶትስ ቢሆን የመጣው? ይሄኔ ግን ልክ አደለም። ወደ ጻ መሄድ አልነበረም። ለምንድነው የማትሰማኝ? ይሄ ልጅ እዚህ ቤት እንደፈለገ መምጣት የለበትም። አንተ ደድበሃል እንዴ? እሺ ዝምን በለው ነው የምትለው? አስብ፣ በቃ አስብ፣ እስኪ አእምሮ ላይ ይስራ። እንደፈለገ እዚህ ቤት መሆን የለበትም ይሄ ልጅ። እንከባበር ልክ አይደለም። ምን ምን ምን ምንም አይሰራም። እዚህ ጋር ብቻ ግን መረጋጋቱ ይበጃል። እኔ ቢታለ ምን እኔም አለው ምን አይመጣም እኮ በቃ ከወይ ከዚህ ቤት ካልወጣሁ እስካልወጣሁ ድረስ ምንም ሰላም አይመጣም። እሱ ምንም መስበር ነው ልኩን አንድ አንድ ጥጋብ ጥጋብ ሲሉ እንደዚህ። አሁን በጸብ የሚለወጥ ነገር የለም። ምንድን ነው ጸብ ጸብ፣ እንደ መብት ሌላ ነገር ውስጥ ለመክተት ይሆናል። እዚህ ቤት መምጣት መብት አድርጎት መምጣት አለበት። ታዲያ በቃ በቃ አንድ ቀን ሸኛት ነው በቃ። ሊፈራንም እኮ እንደዛ እየተከሻከሽ ነው እራሱ። እንደዚህ ይሄን አይደል ደግሞ፣ ዝም ብለን ነው አይገባም። ምን ያመጣል። እኛ አንድ መሆን ሲገባን እዛ እየተበላላን ተበታተነ ቶኒዎች ማን

ሌላ ጠብ ፈልገሃል? አይ፣ ምንድን ነው ነው የት ነው? በቃ ማለት አይደለም። ህመም ልሆንብህ አልፈልግም። ለአንተ ማሰብ የለብኝም። ጭራሽ እንዴት ነው የምታስበው አንተ ራሱ ዩቲብ ነው የዛሬው ብለናል። ጉዳይ ይጠፋን ብለናል። ያው የዛሬው ቪዲዮችን ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ስለነበረኝ ጊዜያት ሁሉ ከልብ አመሰግናለሁ። ሰብስክራይብ ስላደረጋችሁ በሚቀጥለው በሌላ ቪዲዮ አገኛቸዋለሁ።